ቀላል እንዴት ታሳዝነኝ እግዚአብሔር የሰጣትን ፊት መቀበል ያልቻለች እህቴ እኮ ነው እግዚአብሔር የሰጣትን ፊት መቀበል ያልቻለች እህቴ ታሳዝነኛለች አለች እህቴ ናት አይላ ቤታ ምን ብታወሩት ታጣሉኝ ነው ያተታርቀናል ሲርብሽ ቤታ ቤታት ያለሽ አለች እንሳቅ ግን ቤታ ይሄ ነው ፊቷ ታያቸዋል። አሁን አገጭሽን ምንድነው ያደረጉበት? ረዘም አገጭሽ ፊትሽ እኮ ኢትዮጵያዊን ፊት አይመስልም። ኮሪያን እኮ ምትመስ ስ ኮሪያን ሲንገርስ እና ገሽ ነው ትጠይቅልኝ ኢቨን እስኪራሱ ጸይም ነበርሽ አሁን ለመሰላችሁ መንኳት ይሄ ኤጅ ፊሊተሩ ኖርማል ነው የሚያደርገው እና እስኪኗ እራሱ ቀላችብኝ። ብታረግ ሀሳብ መስጠት አልችልም። ያስባል አይምሮ ያስባል እኮ፣ ስትከሺ ሁለመናሽ ይለወጣል። አይ አፈንጫሽ ይለወጣል እናቱ የኔውን አፍንጫ አፍንጫ እኮ ኢትስ ናት ፋት። አፍንጫ እኮ ስኪን ኤንድ ካርቲሌጅ አይደል? አይ ዶንት ቲንክ ኢትስ ፋት። አፍንጫ አፍንጫው እኮ ፖይንቲ የሆነች ልጅ ፖይንቲ። እውነት ኦነት ኢት ኢዝ ዊርድ። ኤኒዌይ ግን ቤታዬ ይሄ ነው። ፊትሽ ፋትም አልነበረችም። ጎዚ ላይ ራሱ ሽት ናት፣ ሽት ነው ፋት ሽት ጀስ የልጅ ፊት ቆንጂ። እዚህ ጋር ምታምረኛው ቤታ የተሰጣት ነው አገባችሁ። የተሰጣት ነው። እዚህ ጋር ታምራለች። የአንቺ አፍንጫ በሰርጀሪ አይ፣ ችግር የለውም ችግር የለውም። እንዴት አደራችሁ? አይ በሰል ናይጄሪያን የምትመስሉ አትመስልም። ቆንጅዬ ናት። ጌታን ቤታ ቆንጆ ናት። አያችሁ፣ ከንፈሯ እንዴት እንደተሰራ ከንፈሯ የላይኛው ፍሊፕ አስደርገዋለች።

አይስጣል፣ ይመች ግን፣ ብዙ ነገር ላይ እኮ ስፔንድ ማድረግ ትች ነበር የኔ ቆንጆ ብርሽ ስቶክ ማርኬት ይገዛሉ ፎሬክስ ኤስቼንጅ ያረጋሉ ምናምን። ግን አሁን ራስሽን ካሰራሽ በኋላ ደግሞ የቀጠሮ ጌም ደግሞ አማረሽ። የቀጠሮ ጌም እፈልጋለው ራቼ፣ አብረን እንጫወት እንትና ብለሽ አሁን የቀጠሮ ጌም፣ ቢኮዝ ብር ሲያልቅ ማ ብር ሲያልቅ ማ የሚሰጡች የሚሰጡሽ ዲያስፖራ እኔ ለምሳሌ እንደኔ አይነቷ ማለት ነው። ዲያስፖራ ማለት እንደ ሀፍታም የጸገ የሚባለው ዞ የሚባለው ምናምን እነሱ ብር አላቸው፣ ሺ የሆንላቸው ግን ሌሎች ዳያስፖራ ሰፖርት የሚያደረጉሽ እንደኔ አየሽ፣ አሁን እኔ በቃ ስራ ሮጠን ገብተን ወተን ብዙ ነገር ሆነን ቤት አጽድተን ምናምን ምናምን ከዛም በኋላ አንቺ ራስሽ ሞዲፋይድ አድርገሽ ዘና ብለ እኔ መንገድ መሄድ አልችልም፣ ልጆች አለ ብዙ ነገር አለብኝ እና ይህን ሁላ አድርገን ከዛ፣ አንቺ ይሄ የቀጠሮ ጌም አለብኝ፣ ሰፖርት አድርጉኝ። እግዚአብሔርን ሼም እኮ ነው፣ ሼም እኔ ሁን። እናንተ ጌመሮች አታፍሩም? የቀጠሮ ጌም አለብኝ፣ ሰፖርት አርጉኝ። ዋይ ስለምትወዱኝ መፍቶ መፍቶ ነው። እውነት ነው መፍቷ በጣም መፍቷ ነው። ግን ከኔ አይነቷ ሴት አሁን እኔ ዲያስፖራ ሲባሉ በቃ እኔም ዲያስፖራ ነኝ አይደል፣ ዲሲ ነው የምኖረው። ገና ዲቪ እየሞላው ነው ለነገሩ ከአሜሪካ ለመምጣት ግን ስታስቡት ከኔ አይነቷ ነው የሚጠየቀው እኮ ሶ ላይክ ነው፣ እንደ ቤተ አይነቷ እዚህ ሀፍተ ላክሪ እንደፈለጉ መልበስ ያምራሉ። ተርፏቸውም ራሳቸው ሞዲፋይ አይደለም፣ ይሄ ፈለጣም አይደለም ንቀት ነው። ከዛም በኋላ ብር ደግሞ ከሰርጀሩም ከምኑም ከሽኔል ቦርሳውም ከምኑም ልክ ሲያልቅ ሄ የቀጠሮ ጌም እፈልጋለሁ። ሄ ከዛን ቀጠሮ ጌም አለኝ አይነን እያዩ እኮ ነው። ቤታ በጣም ነው መወዳት የዋናት። ጌታ ምስኪን አላክ ቤታ ቤታ ዩቱብ ላይ አሸናፊ እንድትሆን ፈልጋለሁ። የዩቱብ ኮንተንቷን እንደውም እኔ ምሌ ማውራት እንደምችል ምናምን ብነግራት ሰዎችን ባስተዋውቃት፣ ጌታ ቤታ የዩቱብ ንግስት እንድትሆንልኝ ፈልጋለሁ። የዩቱብ ይከብዳል። ስለዚህ ሰፖርት ቢያረጓትን ሰዎች ራሱ ባስተዋውቃት ስለምን ማውራት እንዳለባት ምናምን ምናምን ባስተዋውቃት ደስ ይለኛል። ጌታ ዩቲዩብ ላይ እንድትነግስ እፈልጋለሁ። ቤታ ነግሳለች ኦልሬዲ፣ ግን ተደላድላ አልተቀመጠችም። ተደላድላ መቀመጥ ማይደረስባት እኔ እምልላችኋለሁ ማየት ደረስባት እንድትሆን ፈልጎ እነዛ ሶስቱ ዘይኔ ትጋው ዘይኔ ትጋው በቃ አደከሙ ነው ሰለች ሁለቱ ሞተዋል፣ አንድ ነው ያለችው ያቺ እሷን ደግሞ ቤታዬ በቃ አይ ሰፖርት ዩ በእውነት በሁሉ ነገር። አሁን የቀጠሮ ጌም አሁን ዩቲዩብ ላይ ቢሆን ራሱ ነው ሄጂ ሰፖርት ታረጋግሻል። የቀጠሮ ጌሙ ዩቲዩብ ላይ ቢሆን ቤታ መጥቼ ሰፖርት አረጋለሁ። ዩቱብ ላይ እንድትደርሽ ይፈልጋል። በእውነት ያ እና አይ እሱ ድፍረት ንቀትም ይመስላል። በቃ ቢካዝ ብር ያላቸው አለ። አሁን ያኛው የገስት ጌም ላይ አንድ ሚሊዮን ኮይን የሚያወርደው ሰውዬ አለ፣ እዚህ ቤት ዳሚ ኖረው ይሄም አለ ደግሞ። ግን ሌሎች ደግሞ የሚወዷት ሰዎች አሁን እኔ እንደኔ ነኝ። እኔ አሁን የቤታ ስፖርተር ነኝ፣ እና እንደኔ አይነቷ ብር አምጭ ስባል ፌር ነው አረ አይደለም። ብር ስጭኝ ለምን ስለምትወጂኝ። ለምንድን ነው የማትሰሩት? ጌታ ለምንድን ነው የማትሰሩት ስትባል እኔ እኔኮ እንኳን ጸጉር ቤት መሰራ ሰዓት ዊጌን እንኳን የማስተካከልበት ጊዜ የለኝ። ኦነስሊ ይደክመኛል ድካማለሁ ቢሆነች ስራውዬ ምናምን ተፋልጬ ምናምን ስመጣ ይደክመኛል እና እንደዚህ አይነት ዲያስፖራ ሰዎችን ብር ስጡኝ ለምን ስለምትወዱኝ? አታፍሮ ጌመሮች ብር ስጡኝ ለምን ስለምትወዱኝ? አይባልም እንጂ ደግሞ አይባልም ቢታይም ትናንትና የሆነ ስድብ ቤታ ከአንቺ በላይ ኦሮምኛ ትችላለች አላሉ፣ ስድብ እኮ ነው። አንቺን ቁርቲ ቤታ ከአንቺ በላይ ኦሮምኛ አለች። ለማንኛውም እንደ ዳያስ እንደ አሜሪካ ዳያስፖራ ዩስት ኤንድ አብዩዝድ ቢሆን የለም፣ እግዚአብሔር ይድረስልን። እንጸልያለን፣ እንጸልያለን፣ መሆኑን እንጸልያለን፣ እንጸልያለን። ለማንኛውም ግን አሁን ጊፍተሮች ብቻ አይደለም። እስቲ ዘ ዛሬውን ስቶሪ ላውራችሁ። ይሄ ልጅ ይሄ ልጅ ፈርስት ኦፍ ኦል እቺ አፍሮ ያረገችዋል ልጅ ነርስ ናት። አይ ቲንክ ፖርትላንድ ምትኖሪው ወይ ሲያትል ወይ ፖርትላንድ ነው ምትኖሪው። ነርሲንግ ቢዝነስ አለሽ መሰለኝ። እቺ ልጅ መቼ ትዝ እንደምትለኝ ታውቃላችሁ? መቼ ትዝ እንደምት እንደምትይ እኔኮ ነገር አልረሳም በኢየሱስ ምን ይሻለኛል? ምን ይሻለኛል? ምን ይሻለኛል? እንዴት ናችሁ? ጁፒተር ሌቭል 36 ደርሰሃል። ምን ተጠቀምክ? ሌቭል 36 ደርሰህ እስቲ ንገረኝ። ሚስታለክ? እስቲ ጻፍ። አንድ ቁጥር አለኝ፣ ሁለት ቁጥር የለኝም፣ ሶስት ቁጥር ዲፔንስ እንደ ሁኔታው ይኖረኛል፣ እንደ ሁኔታው አይኖረኝም። ጁፒተር ጻፍ፣ አንድ ቁጥር ጻፍ። ሚስታለክ? ሌቨል ሰላሳ ስድስት ወደ አርባ አምስት ሺህ አውጥታዋል ለሰዎች ጊፍት በመስጠት ማለት ነው። ትዳር አለክ ትዳር አለክ ወይ ኖ ነች ጁፒተር የሚባለው ሌቨል ሰላሳ ስድስት ኖ አይደለማ። ሚስቱ ታውቃለች ወይ ቲክቶክ ላይ ሌቨል ሰላሳ ስድስት መሆኑ ይህ ማወቅ አለብን። ትዳር የለህም? ኦኬ ደብሮክ ነው ተስመክ አላደክም። በህዝብ መሃል ጁፒተር ስትባል ደስ ይላል፣ ፕሉቶ ጁፒተር ስትባል ደስ ይላል። ምንድን ነው የአቴንሽን ተሰጥቶ ካላደክም ፍቅር ተስመክ የኔ ጌታ ምናምን ተብል አይን አይንህን እያዩ ቤተሰብ አላሳደጉህም። ምን ጎሎክ ነው ያረጉት። ዊክ ዋጋ በላይ ማያስቡ አሉ። እኔ ደግሞ በጣም ራሴን ቫሊዩ የምሰጥ ሴት ነኝ እና እስፔሻሊ ደግሞ እኔ መልካ ያለው እድሜ ያለው ጣም ነው የሚያደ ቆንጆ እውነት፣ ጣም ነው ግን፣ አሁን እኔ የምሎት እንደዚህ እያሉ ነው ጊፍት የሚሰጡት። ስለ ጊፍቱ ምናምን አይደለም ስለ ጊፍቱ ነው። አሁን ምን መሰለው፣ አሁን አወቁኝ አንድ ደቂቃ ሳያወሩ ወደ እንትን ነው ሄዱት እና እርስዎ ፍቅርን በገንዘብ ነው የሚገዙት? በገንዘብ አይደለም፣ በምንድን ነው? ሰላም፣ ሰላም፣ ሰላም ጅርቱ

አማራም የእኔ ናቸው። በእውነት ነው ምናቸው። እኔ ግን እናንተ ግን በአማርኛ ምናምን ማውራትቡ አፋን ኦሮሞ ፐርፌክት ዳራ ቀቡ። አረ እኔ ምንም ችግር አማርኛ